ጋሽዬ አዲስ አበባ ገብቷል። ድሮም ቁታራ እኮ የያዘው ለራት አይ በቃም ይባላል። ሰላም ሰላም! ውድ ቻናል ቤተሰቦች እንዴት ናችሁልኝ? ሰላማችሁ ብዙ ትረፍ ይበልልኝ። ለዚህ ቤት አዲስ ሆናችሁ ካላችሁ ደግሞ ላይክ፣ ሰብስክራይብ አድርጉኝ። ውድ ቤተሰብ እንግዲህ ድንገት ደርሶ አብርሽን አስደንግጦታል። ጋሽዬ ከአብርሽ ከመሄዱ በፊት ግን ሲያወራቸው የነበሩ ቃላቶች ከኤፍሬም ጋር ሆኖ ሲያሳዝን አንጀት ሲበላ መልካም አባት ነው። በነገራችን ላይ ለጋሽዬ ና አባት ለዘላለም ይኑር። ባይበላ ባይጠጣ ባይገባ ከቤት እንዴት ዋላችሁ ሲል ደስ ይላል አባት ይባላል እና፣ እውነት አባት ለዘላለም ይኑር። አባት መከታ ነው ሁሉ ነገር ነው። እና ምንድነው ሲል የነበረው አንጀት የሚበላ ንግግር እናንተ የኔ አሻንጉሊቶች ናችሁ፣ ያለ እናንተ ማን አለኝ? ህፃን ልጅ በአሻንጉሊት ሲጫወት ደስ እንደሚለው ሁሉ እኔም ደግሞ እናንተ መጫወቻዬ፣ አይ መጽናኛዬ፣ ሁሉ ነገሬ ናችሁ እግዚአብሔር የሰጠኝ ያለ እናንተ ማንም የለኝም፣ እናንተ ናችሁ ህይወቴ ናችሁ እያለ ነበር እና እውነት ነው። እውነት ልጅ ለቤተሰቡ ብርቅ ነው፣ የማያርቅ ፍቅር ነው ቤተሰቦቻችን የሚሰጡን። አድገን ሁላ ልጅ ወልደን ሁላ ራሱ ለነሱ ገና እስቲ ልጅ ነን። እና እንግዲህ ያው አዲስ አበባ ከገባይ ቀር ከሀይሚ ጋር ቪዲዮ ይሰራሉ ብዬ አስባለሁ። እውነት ጋሽዬና ቪዲዮ ብትሰሩልን ሀይሚ እውነት ቡታጅራ ሳይመለስ ቪዲዮ ከእሱ ጋር እንድትሰሩልን የኛ ወድ ሀይሚ እየቀመሟ ማለት ነው። ቤተሰብ እናንተ ምን ይመስላችኋል? ደስ ያላችሁ ሀይሚ ነጋሽ ቪዲዮ ብሰሩ ማለት እዛ ቡታጅራ ሂዳ ሳለ ያው በፍጥነትም ነው የተመለሰችው፣ ቪዲዮ አልሰሩም ማለት ነው። ሳይሰሩ ነው የተለያዩት እና በዚህ ደግሞ በዚህኛው ዙር ቪዲዮ ሰርተው እንደሚለቁ ተስፋ አድርጋለሁ። ቢሰሩልን በጣም ደስ ይለናል። ጋሽዬ ታውቃላችሁ ከሀይሚ ከሃይሚጋ ቪዲዮ ስራ በጣም ነው ብዙ የሚወደው ሰው ያለ ነው እና ቅመምዬ ከአባትች ከአባትሽ ጋር ሆነሽ ቪዲዮ እንድትሰሪልን። ከዛ በተረፈ ያው ወደ አብርሽ ሂዷል። ሲጀመር እኔ አብርሽና ሩታን በሁለት ቀል ብቻ ነው ማስታርቃቸው ብሏል። እንግዲህ ትልቅ ሰውና ሕጻን ልጅ አንድ ሊሆን አይችልም። እውነትም እንዳለው ከአብርሽ እንደሄደ አብርሽ ገና ሳየው በጣም ነበር የደነገጠው። በነገራችን ላይ የጋሽዬ ልጆች አባታቸውን በጣም ነው የሚያከብሩት እንደው አሁን አብረሽ በቃ በዙሪያው በጣም ባልሆኑ ባልሆኑ ሰዎች ጥምድ ተደርጎ ይሄ ጭንቅላቱን እያዋከቡት እንደዚህ አይነት ሰው አደረጉት እንጂ ሁላቸውም አባታቸውን የሚፈሩ አክባሪ ናቸው እና በጣም ነበር የደነገጠው ማለት ነው። እና እንደገባ ቃሉን ነው የፈጸመው። በሁለት ቃል ብቻ ነው የሚመልሳቸው አለ። በአንድ ቃል ነው አብረሽን፣ ሁለት ቃል እንኳን አልተራመደበትም። በአንድ ቃል ነው ትመለሳለ አትመለስም። በቃ ቀጥታ ጥያቄ አብርሽ ደግሞ ከልጅቷ ፍቅር ስላለበት ነው ከሩታ ጋር ፍቅር ስላለበት እንደሚመለስ ነው የተናገረው። እና እሷ ትታረቀኝ እንጂ ምንም ችግር የለውም እያለ ነበረ ማለት ነው። እና የሩታ የካናዳው ጉዞ ደግሞ ትንሽ ቢያወዛግብም በዚህ ፍጥነት እንደዛ ይቻላል ወይ ውዶቼ? ማለት በዚህ ፍጥነት ካናዳ መሄድ ይቻላል ወይ? በአንዴ እንዴት ፕሮሰሱ ሊያልቅ ይችላል? ብቻ ትንሽ ኮትም ሰብ ያለ ነው ያው። ኤጀንሲ ሄዳለች የምታስተካክለው ነገር አለ ተብሏል። እንግዲህ ጋሽዬ ሲመጣ እንደማትሄድ ነው ምክንያቱም ጋሽዬን ጠቅጥቅ አትሄድም። ሲቀጥል ደግሞ ፍቅር አለባት፣ ለፍቅር ብላ ነው እንግዲህ ከይሳቅ ጋር። ይህን ቪዲዮ ስሰራ የነበረው አብርሃም የምር ማለት ፍቅሩ አለ ወይስ የለም የሚለውን ለመገመት ነው። እና እንግዲህ ያው ጋሽዬ ኔ ሳልመርቃት ከሄደች ምንም አላደል አትሄድም። ሲጀመር ኔ ሳልመርቃት አትሄድም። እና ሩታንም እንዳወራት ነው የተናገረው ጋሽዬ በሰው በሰው አድርጎ እንዳገኛት ነው የተናገረው ማለት ነው። ስለዚህ ሩታ አትሄድም ካናዳ የሚባል ታሪክ የለም። የትናንትናው ቪዲዮ በነገራቸው ላይ በጣም የሚያወዛግብ ነው። በዚህ በኩል ፍቅር እና አብርሽ ይሰራሉ፣ በዛ በኩል ደግሞ እነ ዳኒና ይሳቅ ተሰብስበው የሆነ ድራማ ሲሰሩ እንደነበረ ከአብረሽ ላይ ማለት ነው። አብርሽን ለመፈተን እውነት ለመናገር ይሳቅ ከመጣ እኮ አብረሽ በጣም ተቀየረ ማለት ከሩታ ላይ ያለው ነገር እንዳልቀነሰን ያየነበት ማለት ነው። ምክንያቱም ነብር ነው የሆነው ታውቃላችሁ። ከሩታ ጋር ሲመጣ ይሳቅ በቃ ሚስቴናት ማለት ጀመረና የይስቅ ድራማ የሰራ ይመስለኛል የነዳኔውን ትት የነዳኒውን ነሩታ ለማራራቅ እንጂ ለማገናኘት ምንም ያደረጉት ነገር የለም። ከዚህ ጋር እንደው ጀብድ ሰራው ብለ ምንም ነገር እንዳታስብ፣ ምክንያቱም ምንም ያደረግከው ነገር ስለሌለ። ካልክ ይስቅ ሊመሰገን ይገባል፣ እውነት አብርሃምን በተወሰነ መልኩ አንቅቶታለና። እና እንግዲህ ያወሩታ እየተጠበቀች ነው። ግን ማለት ነው ይሄ ሁሉ ኮተት ሳይመጣ በፊት እኮ አንድና ሁለት ቃን ተነጋግረው እኮ እራሳቸው መፍታት ይችሉ ነበረ። ግን በቃ ነገሩን ማንዛዛት ስለፈለጉ ከዚህ ደርሷል። አሁን ላይ ግን በቃ የሁሉም ነገር መጠናቀቂያ ደርሷል ማለት ነው እና ሁሉም በየፊናቸው ይሄዳሉ። ከዚህ በኋላ ደግሞ አብርሽና ሩታ ታርቃችሁ እውነት ሕይወታችሁ ድጋሚ እንዲበጠበጥ ካልፈለጋችሁ እንደነዚህ አይነት ሰው በሕይወታችሁ ባታስገቡ። በእርግጥ ዩቲዩበሮች እዚህ ሚዲያ ላይ ለእኛ እንድታጣሉ ያሳዩዋሉ እንጂ እየምሬ የምላችሁ ውስጥ ላይ የሚሰሩት ነገር እኮ አንድ ናቸው። ብቻ አሁን ጽጌ እነ ዳኒ ምናምን ፍልስፍልስ ብለው ተጣሉ። ኤቨን እንኳን አካውንቱን እስከ ማሳገት መኪናውን እስከ መውሰድ ድረስ ተደራርሰው፣ ግን በሌላ ፔጃቸው በስቶሪ ምናምን ስታያቸው ፎቷቸው ይለጠፋል፣ ቪዲዮ ይለቃሉ። አያችሁ፣ ምን አይነት ማስመሰል ስራ እንደሚሰራ። ዋናው ነገር ግን እኔ አሁን እዚህ ለሀይሚና ብሩኬ ሌለኮ ነው። ሀይሚና ብሩኬ እንግዲህ ያው ውስጤ ናቸው። በተለያየ ቪዲዮ ስራ የእነሱ ስም እጠራለሁ ብዙ ጊዜና። ሩታ እና አብርሽ እንድትታረቁ ምኞቴ ነው። የድሮ ፍቅራቸው እንዲቀጥል ምኞቴ ነው። ከዚህ በኋላ ደግሞ ልትማሩበትና ልትመከሩበት ይገባል። እንደዚህ አይነት ሰዎችን እያገባችሁ ህይወታቸውን ባታመሰቃቀሉ። እርግጠኛ ነኝ ዛሬ ነገሩ ያልቃል። ጋሽዬ ስለገባበት ዛሬ ይፈጸማል ብዬ አስባለሁ። የሚመጣውን ቪዲዮ አብረና ያለን። እስኪ ዛሬ በአንዳቸው ይመጣሉ፣ የእርቅ ቪዲዮ ይለቀቃል ብዬ ተስፋ አድርጋለሁ። ሩታ ሰው ታከብራለች። እውነት ሩታ በጣም እልክ ስለተጋባች እንጂ በጣም መልካም ሴት ነች። በነገራችን ላይ ይሄ የማይዋሽ ነገር ነው። ሩታ በጣም መልካም ልጅ ነች። ግን እልክ ተጋብታ ይህን ሁሉ ጣጣ አድርጋለች። እና ጋሽን ጠቅጥቃ አትሄድም። ሁሉም ሰላም ይሆናል ብዬ ተስፋ አድርጋለሁ። መልካም ምኞቴን ነው የምመኝላቸው፣ ለአብርሽና ለሩታ። እርቃችሁን ያሰማን እንግዲህ